አላችሁም እንኳን ወደ ቤተ ሜዳ ቻናል በሰላም መጣችሁ። ዛሬ የምንወያየው የብዙ ሰዎች ጥያቄ የሆነው ከብዙ ሰዎች የምጠየቀው ጥያቄ ነው። እሱም ሂሳብ ለመማር ከየት መጀመር አለብን የሚለውን እሱን ነው የሚያካፍላችሁ። ስለዚህ ይህንን ዘዴ ካወቃችሁ በጣም ለሂሳብ ትምህርት ላይ ጥሩ ፐርፎርማንስ ይኖራችኋል እና ጅነስ ተማሪ ትሆናላችሁ የመማሪያ መንገዶችን በምገባ አውቃችሁ በጣም ጂነስ ተማሪ መሆን ትችላላችሁ። ስለዚህ ከዜሮ ጀምራችሁ እስከ ሀይ አድቫንስ ለቨል ድረስ የምትማሩበትን ዘዴ የሚያካፍላችሁ ቪዲዮን እስከ መጨረሻ ማየታችሁ እንዳይረሳ። ስለዚህ ሒሳብ ትምህርት ላይ ምንም አቅም የሌላችሁ ከዜሮ ጀምራችሁ ለሒሳብ ትምህርት ጂነስ ተማሪ መሆን ከፈለጋችሁ እና ጥሩ ውጤት ለመስራት ወደፊት ሂሳብ ትምህርት ግንዛቤ እንዲኖራችሁ ከፈለጋችሁ መጀመር ከሚያስፈልጋችሁ ነገሮች፣ ከየት ጀምራችሁ መማር እንዳለባችሁ እሱን ነው የሚያካፍላችሁ። ስለዚህ መጀመሪያ ማወቅ ያለባችሁ የመጀመሪያ ደረጃ ሂሳብ ትምህርት ኦርደሩ ከተቀያየረ እና ዝምላችሁ ከተማራችሁ ውስብስብ ነው አይታይም። ስለዚህ ከነ ኦርደሩ ከነመነሻ ኦርደራችሁን እያወቃችሁ የተማራችሁ በሄዳችሁ ቁጥር ግልጽ የሆነ መረጃና ኢንፎርሜሽን ማግኘት ትችላላችሁ። ስለዚህ ጎበዝ ተማሪ ለመሆን ሂሳብ ለመማር ምቹ መተድ ተብለው የተቀመጠው መጀመሪያ ነበር አርትሜቲክ ማወቅ አለባቸው። አርትሜቲክ ውስጥ ምንድን አለ? አርትሜቲክ ማለት ሀውቱ አድ ኦር ሀውቱ ሳብትራክት ሀውቱ ማልቲፕላይ ንድ ሀውቱ ዲቫይድ ሶ ወርኪንግ ዊዝ ፋንኬሽን ያሉ ዴሲማሎችን ማወቅ ይቀድማል ማለት ነው። ስለዚህ አራት ኦፕሬሽኖችን፣ ሳብትራክሽን፣ ማልቲፕሊኬሽን፣ ዲቪዥን እና አዲሽን፣ እነዚህ አይነት ዲሲማሎችን፣ ፍራክሽኖችን በደንብ ማወቅ አስፈላጊነት ይኖራቸዋል ማለት ነው። ስለዚህ እነዚህ በመጀመሪያ ደረጃ እንዴት መደመር፣ እንዴት መቀነስ፣ እንዴት ማልቲፕላይ፣ እንዴት ዲቫይድ ማድረግ እንደምትችሉ ካወቃችሁ ከዛ በኋላ ሴከንድ ስቴፕ ላይ ምንን ማወቅ ይገባቸዋል? አልጀብራ። አልጀብራ ውስጥ ያለው ነገር ስለ ቫራብሎች አንደርስታንድ ቫራብልስ እና ሲምፕል ኢኮሽን ኦልሶ ሬሾ ይኖራል፣ ወርድ ፕሮብሌሞች ይኖራሉ። እንደዚህ አይነት ነገሮችን ማወቅ ሁለተኛ ደረጃ ነው። ስለዚህ መጀመሪያ ላይ ስለ አርትሜቲክ ሳታውቁ ስለ አልጀብራ ስትማሩ ምንም ሂሳብ ትምህርት ታውቃላችሁ ብዬ እነ ቃል አልገባም። ስለዚህ መጀመሪያ አሪትሜቲክ ማወቅ ከዛ አልጀብራ ማወቅ ያስፈልጋቸዋል። ቫራብሎቹን፣ ሲምፕሊ ኢኮሽኖቹን፣ ሬሾ እና ወርድ ፕሮብሌሞቹን ማወቅ እና እነሱን መስራት መቻል ያስፈልጋቸዋል። እነሱን ከጨረሳችሁ በኋላ ስለ ኢኮሽን፣ ስለ ሬሾ፣ ስለ ወርድ ፕሮብሌም አቅማችሁን ካሳደጋችሁ በኋላ ቀጥላችሁ ስለ ቤዚክ ጂኦሜትሪ መማር ያስፈልጋቸዋል ቤዚክ ጂኦሜትሪ ማለት ስለ ጂኦሜትሪ ውስጥ አሉ ስቴዲሽ ስለ ሸፕ ለምሳሌ ትራንግል፣ ሬክታንግል፣ ስኳር፣ እንደዚ አይነት ብዙ አይነት ፓራሎግራም፣ ብዙ አይነት ሸፕዎች አሉ፣ ሰርክሎች አሉ። ስለ ጂኦሜትሪ ውስጥ ስቴዲ ስለ ሸፕ ስቴዲ ማድረግ ያስፈልጋቸ አንግሎች ይኖራሉ፣ ኤሪያ ይኖራሉ እና ፐርሜተሮችን ማወቅ ሶስተኛው ደረጃ ይይዛል ማለት ነው። እነሱን የምታውቁት አልጀብራ ቀጥላችሁ፣ አራተኛው ደግሞ ለርንቱ ሶልቭ ኢኮሽን ኢኮሽኖቹን ሶልቭ ማድረግ መማር፣ ምሳሌ ስፔሻል ከአምስተኛ ከስድስተኛ ክፍል ጀምሮ ስለ ለርንቱ ሶልቭ ኢኮሽን የሚለውን የምትማሩ ኢኮሽኖችን ሶልቭ ማድረግ መቻል እና መማር እና ግራፎች፣ ላይንስ እና ፋክቶር ኤክስፕሬሽኖችን ማወቅ ያስፈልጋቸዋል። በዛ ዙሪያ መስራት ያስፈልጋቸዋል ማለት ነው። እርሱ በተከታታይ ትሪጎኖሜትሪ፣ አምስተኛ ለቨል ላይ ትሪጎኖሜትሪ ማወቅ። ትሪጎኖሜትሪ ሲባል አንድ ስለ ሳይን ፋንክሽን፣ ስለ ኮሳይን ፋንክሽን እና ስለ ትሪያንግሎች እና ስለ ታንጀንት ፋንክሽን እንደዚህ አይነት ነገሮች ማወቅ አምስተኛ ደረጃ ይይዛል። ኦርደሩ ከተቀያየረ ምንም ሂሳብ ትምህርት አትችሉም። ስለ ኮሽን ሳታቁ ስለ አልጀብረት ሳታቁ ስለ ትሪጎኖሜትሪ ከተማራችሁ ምንም ህሳብ ትምህርት ውስብስብ ነለላ ትምህርት አይደለም። ስለዚህ በኦርደር እያወቃችሁ በሄዳችሁ ቁጥር ሞር ህሳብ ትምህርት ላይ ፐርፎርማንሱ ይጨምርላችኋል ማለት ነው። ስድስተኛ ደግሞ ፕሪካልኩለስ ካልኩለስ ከትሪጎኖሜትሪ ቀጥሏለሁ። ፕሪ ካልኩለስ እና ካልኩለስን መማር እና ማወቅ ያስፈልጋል። ስተዲ ኢን ፋንክሽን ስለ ካልኩለስ ውስጥ አሉ፣ ፋንክሽኖች አሉ፣ ሊሚትስ አሉ እና ደርቬቲን ብና ኢንቴግራሎች አሉ። እነዚህ አይነት ነገሮች ፕሪ ካልኩለስ እና ካልኩለስ ውስጥ አሉ። ነገሮችን ማወቅ ስድስተኛ ደረጃ ይይዛል። ካልኩለስ ውስጥ ስቴድ ስለ ፋንክሽን፣ ስቴድ ስለ ሊሚት፣ ስቴድ ደርቬቲ የእኛ ደግሞ ስፔሻል ሃይ ስኩል ፕሪፓራቶሪ ሌቨል ኤሌቨንና ቶልቭ ደረጃ ልታገኙ ትችላላችሁ። እርሶ ወደ ዩኒቨርሲቲ ስትሉ አብዘኛው እንደዛ አይነት ነገሮች ይኖራሉ። ስለዚህ እነ እነ ከታች ያሉት ስቴፖቹ ከጨረሻ ስክሳቹ ከመጣችሁ ይህንን ስቴፕ ማወቅ ያስፈልጋቸዋል። ሰባተኛ ደግሞ ሊነር አልጀብራ ኤንድ ፕሮባቢሊቲ መማር ያስፈልጋቸው ሊነር አልጀብራ ኤንድ ፕሮባቢሊቲ ስፔሻሊ መጨረሻ ስቴፕ ላይ ማወቅ ስለዚህ ለርን አባ ስለ ማትሪክስ፣ ስለ ቬክተር እና ቤዚክ ስታቲስቲክሶቹን ኢንክሉድ አደረገ። ስለዚህ እነዚህን እያንዳንዳቸውን ስተፕ በኦርደርሌ በተከታታይ ካወቃችሁ፣ ተግባራዊ ካደረጋችሁ ከዜሮ ጀምራችሁ ለሂሳብ ትምህርት ጂነስ ተማሪ መሆናቸውን የሚያግድ ኦር ወደ ኋላ የሚያደረጋቸው ነገር ምንም አይኖርም። ስለዚህ ይህንን ዘዴ በደንብ ተጠቀሙ። መጀመሪያ አርትሜቲኮችን ተማሩላለሁ። ስለ አዲሽን ሳብትራሽን ማልቲፕሊኬሽን ዲቪዥን እና ፍራክሽን ወይም ሶስት ዴሲማሎችን ማወቅ የቀድማቸው ሁለተኛ ደግሞ ፕሪ አልጀብራዎችን መማርና ማወቅ ያስፈልጋቸዋል ሶስተኛ ቤዚክ ጂኦሜትሪ አራተኛ አልጀብራ አልጀብራ ከመጀመሪያ ይለያ ይለያየ ሶልቭ ኢኮሽኖች አሉ ግራፍ ላይም እና ፋክተር ኤክስፕሬሽኖችን ይኖራል አራተኛ አምስተኛ ትሪጎኖሜትሪ ማወቅ ስድስተኛ ፕሪ ካልኩሌስ እና ካልኩሌሶችን ስለ ፋንክሽን ስለ ሊሚት ደርቬቲቭ እና ኢንቴግራላችን ማወቅ። ስድስተኛ ደግሞ ሊነር አልጀብሮ እና ፕሮባብሊቲ ማወቅ ያስፈልጋቸው። ስለ ማትሪክስ ቬክተርስ፣ ኦሶ ቤዚክ ስታትሶቹን ማወቅ መጨረሻኛ ስቴፕ ይሆናል። ስለዚህ እነዚህን ተግባራቶቹን ቁልፍ ጉዳይ ስለሆኑ ለሒሳብ ትምህርት ለሒሳብ ትምህርት ጂነስ ተማር ለመሆን እነዚህን ማወቅ ኦርደርሊ መማር ቁልፍ ጉዳዮች ስለሆኑ እነዚህ ተግባራቶችን ተጠቅምላለው። ቪዲዮን ከወደዳችሁ ላይክ አድርጉ፣ ሌሎችም ለጓደኞቻችሁ ሼር አድርጉ። ለእኛም ስለምጠቅመን ሌላ ቪዲዮ ስንሰራ ልና